የመንግስት የኮሙኒኬሽን አገልግሎት ሚኒስትር ዴኤታ ተስፋሁን ጎበዛይን ጨምሮ የአገልግሎቱ አባላት በባህር ዳር ከተማ እየተከናወኑ የሚገኙ የልማት ስራዎችን ጎብኝተዋል። በጉብኝቱ ወቅት ተስፋሁን ጎበዛይ እንደገለጹት የኮሪደር ልማቱን ጨምሮ በባህር ዳር ከተማ እየተከናወኑ የሚገኙ የልማት ስራዎች የማህበረሰቡን ተጠቃሚነት የሚያረጋግጡ ተፈጥሮ የተራትን ባህርዳር ከተማን ውበቷን የሚያጎሉ ናቸው ብለዋል። ይህ መሆኑ ደግሞ የከተማዋን የቱሪስት መዳረሻነቷን የሚያሳድግ ስለመሆኑም ነው የገለጹት። በተለይ ባህርዳር ላይ የጎበኘ ናቸው በርካታ ጉዳዮች አሉ። የመጀመሪያው ከጣና ጋር የተያያዘው የኮሪደር ልማት የሚመለከት ነው። ይህ ጣናን መግለጥ በሚል በተደጋጋሚ የሚገለጸው የጣናን ልዩ ገጽታና ልዩ ውበት ለከተማዋ በግልጽ በሚያሳይ መልኩ እና በእንቅስቃሴ ባሉ ሰዎችም ጣናን ሊተነፍሱበት በሚያስችል መልኩ የተሰራው የኮሪደር ልማት ነው። አጠቃላይ የባህር ዳር የተፈጥሮ ጸጋዋን አሁን በተሰሩት ስራዎች ደምረን ስናየው ለቱሪዝም እጅግ በጣም አመች የሆነች ማንም ሰው መጥቶ ዘና ብሎ አረፍ ብሎ ሊሄድባት የሚችል ንጹህ አየር፣ ነፋሻ አየር ሊያገኝባት የሚችል ከተማ መሆኗን የሚያሳዩ ናቸው። ከዚሁ ባሻገርም ሌሎችም በከተማዋ እየተከናወኑ የሚገኙ የልማት ስራዎች የሚበረታቱ ናቸው ያሉት ሚኒስትር ዴኤታው፣ በዚህም ከተማዋ ሰላሟን አስጠብቃ የልማት ስራዎች ላይ ናት ሲሉም ገልጸዋል። ሰላምን ማስፈን በመቻሉ ከተማዋ ይህንን የሰላም ትሩፋት የሆኑ የልማት ስራዎችን እየሰራች መሆኗን የሚያሳይ ነው። ከዚህ በመነሳት እንግዲህ እንደ መንግስት በተደጋጋሚ የሚባለው ሰላምን ለማጽናት የተሰራ ያለው ስራ ፍሬ እያፈራ ነው። የሰላም ዲቪደንድ ወይም የሰላም ትሩፋት የሆነው ደግሞ የልማት ስራዎችን በክልሉ እየተስፋፉ ነው ያሉት። ይህንን ደግሞ ለመስራት በአንድ በኩል የሚያጋጥሙ የጸጥታ ችግሮችን ለማጥራት ከፍተኛ መስዋዕትነት የከፈሉ በሌላ በኩል ደግሞ በልማትም ጎዳና ክልሉ ወደኋላ እንዳይቀር ከተማዋም ካሉት የመንግስት ኢኒሽቲቭዎች በተሻለ ሁኔታ ተራማጅ የሆኑ ስራዎችን መስራት እንድትችል ለማድረግ የክልሉ መንግስትና ህዝብ ከፍተኛ የሆነ መስዋዕትነት የጠየቀ ስራ ሰርቶ ጥሩ ውጤት እያመጣ እንደሆነ ማየት እንችላለን። የባህር ዳር ከተማ ምክትል ከንቲባ አስሜ ብርሌ በበኩላቸው በተለያዩ ምዕራፎች ከ22 ኪሎ ሜትር በላይ በኮሪደር ለማልማት ታቅዶ እየተሰራ ነው ብለዋል። በዚህ ረገድም የማህበረሰቡ ተሳትፎም ወሳኝ መሆኑን ነው የተናገሩት። ዘመኑ የዋጀውን ስታንደርዱን የጠበቀ ከተማ ከማድረግ አኳያ ኮሪ ማቱ ልማቱ ትልቅ ስራ የተሰራበት ነው። ወደፊትም ይህን ስታንደርድ ዲዛይን እንቀጥላለን ማለት በጥቅሉ 225 ኪሎ ሜትር ኮሪደር ልማት የመገንባት ቅር ነው። ከተማ አስተዳደሩ ያለው ስትራክቸር ማነው አርክቴክቸራል ዲዛይኑን አጠናቆ በዚህ ደረጃ ነው የሚቀጥለው። ስለዚህ የመጀመሪያው ፌዝ፣ ሁለተኛው ፌዝ እያለ እንግዲህ አቅምንና አቅምን መሰረት አድርጎ 22.5 ኪሎ ሜትሩ እስከሚጠናቀቅ ድረስ የከተማ አስተዳደሩ የኮሊደር ልማት ግንባታ ይቀጥላል ማለት ነውና የከተማው ማህበረሰብ አሁን እያደረገው ያለ አስተዋጽኦ አለ። በጥሬ ገንዘብ ማገዝ፣ በማቴሪያል ማገዝ። አሁን ባንክ አካውንቶች ተከፍተው የኮሊደር ልማት ገቢ እየተሰበሰበ ነው ያለው። ይሄ ኮሊደር ልማት ገቢ በምንፈልገው ልክ አቅማችን እየጨመረ ከሄደ ከከተማው ደግሞ ካለው በጀት ጋር እየተጣጣመ በአጭር ጊዜ ይህን ኮሪደር ልማት ሁሉም አካባቢዎች ላይ ከፍቶ ልክ አሁን እንደተገነባው አሁን እንደተሰራው የመጀመሪያው ፌዝ ሁሉም አካባቢዎች ላይ ሀያ ሁለት ነጥብ አምስቱንም ማጠናቀቅ ይቻላል ማለት ነው። እስካሁኑ ሂደትም ሶስት ኪሎ ሜትር የሚሸፍነው የመጀመሪያው ምዕራፍ የኮሪደር ልማትም ተጠናቆ ሁለተኛው ምዕራፍ የኮሪደር ልማት እየተከናወነ እንደሚገኝም ተገልጿል።